በሲዳማ ክልል የስምንተኛ ክፍል ክልላዊ ፈተና እየተሰጠ ይገኛል። የፈተና መርሃ ግብሩን ያስጀመሩት የክልሉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ተማሪዎች በብቃታቸው እንዲያልፉ ለማድረግ ዓመቱን ሙሉ ስንሰራ ቆይተናል ብለዋል። ተማሪዎችን ዓመቱን ሙሉ ለዛሬው ቀን ስናዘጋጅ ነበረ። ለዛሬው ቀን ብቻ ሳይሆን ተማሪዎችን የምናዘጋጀው ያው እድሜ ልክ ተወዳዳሪ እና ለዚህ ለዓለማዊ ሁኔታ እንዲሁም ለሀገር ብቆ ነው እንዲወጡ የማድረግ ስራ ነው እየሰራን የቆየ ነው። የትምህርት ዋና አላማው ያው ፈተና አይደለም። ፈተና የትምህርት ስርዓቱን ብቃት የምናረጋግጥበት የተማሪዎቻችንን ብቃት ለደረጃው የሚመጥን እውቀትና ክህሎት መያዛቸውን የምናረጋግጥበት አንዱ መሳሪያ ስለሆነ ይህንን ተከትለን የፈተና ስርዓቱ የተሳካ የተሳለጠና ተማሪዎች በብቃታቸው እና በችሎታቸው አመቱን ባደረጉት ዝግጅት ብቻ የሚያልፉበትን ስርዓት ለመፍጠር ባለፉት ጊዜያት ስንሰራ ነበረ። በዚህ አመትም ተመሳሳይ ስራዎችን ሰርተናል። ባለፈው አመት በክልሉ የስምንተኛ ክፍል ፈተና ከወሰዱ ተማሪዎች 54 በመቶ የሚሆኑት በጥሩ ውጤት አልፈዋል ያሉት አቶ በየነ ዘንድሮ የተሻለ ውጤት ማስመዝገብ እንዲቻል ለተማሪዎች ድጋፍ ሲደረግ መቆየቱን ተናግረዋል። እነዚህን ድጋፎች ያው በመደበኛው አሰራር የምንደግፋቸው ድጋፎች አሉ። ይሄ ማለት በክፍል ትምህርት ለዓመቱ የተዘጋጀው በተገቢ ሁኔታ እንዲጠናቀቅ የማድረግ በክፍል ትምህርት መምህራኖች አስፈላጊውን ሁሉ ጥረት አድርገው ተማሪዎችን እንዲያበቁ የማድረግ አንዱ ነው። ሌላኛው ደግሞ በተጨማሪነት በቱቶሪያል ተጨማሪ ነገር ልጆቻችን የሚያገኙበትን ሁኔታ ስንፈጥር ነው የቆየ ነው። በክልሉ ከ65 ሺህ በላይ ተማሪዎች ዛሬ የስምንተኛ ክፍል ፈተናን ይፈተናሉ ከ800 በላይ በሆኑ ጣቢያዎች ስለዚህ የተማሪዎቻችን ዝግጁነት ጥሩ ነው። ጥሩ ዝግጅትም አድርገናል ብለን ስለምናስብ መልካም ውጤትም ይመጣል ብለን እንጠብቃለን። በዚህ አጋጣሚ ለተማሪዎቻችንም መልካም የስራ ውጤት እንዲያገኙ እንመኝላቸዋለን። ካሁን በፊት የነበረው የፈተና አስተዳደር ችግር ተማሪዎች ብቃት ሳይኖራቸው ከክፍል ወደ ክፍል እንዲሻገሩ ሲያደርግ በመቆየቱ አሁን ለሚታየው የትምህርት ስብራት መንስኤ ሆኗል ያሉት የትምህርት ቢሮ ኃላፊው ተማሪዎች በብቃታቸው እንዲያልፉ ለማድረግ በተሰራው ስራ በዘንድሮ ዓመት የተሻለ ውጤት እንደሚጠበቅም አክለዋል። የሃዋሳ ከተማ ትምህርት መምሪያ ኃላፊ ዶክተር ብርሃኑ ደሳሌኝ በበኩላቸው በከተማው 13339 ተማሪዎች በ85 የፈተና ማዕከላት እንደሚፈተኑ ነግረውናል። ችን በፊት አስፈላጊውን ዝግጅት አድርገን ነው ወደ ፈተና የገባ ነው። የፈተና ጣቢያ አስተባባሪዎች፣ ሱፐርቫይዘሮች፣ ፈታኞች እንዲሁም ተማሪዎች በቂ ኦሪንቴሽን ተሰጥቷቸው ነው ወደ ስራ የገባ ነው። ያ ብቻ ሳይሆን የፈተናውን ደህንነትም ለመጠበቅ የፖሊስ አባላት በበቂ ቁጥር ወደ 251 የሚሆኑ የፖሊስ አባላት ተመድቧል። እነሱም በቂ ኦሪንቴሽን ሰተን ነው ወደ ስራ የገባ ነውና፣ ይህን ይመስላል ክልላዊ ፈተናው ዛሬን ጨምሮ ለሁለት ተከታታይ ቀናት የሚሰጥ ይሆናል።